እንበለ ደዌ ወህማም እንበለ እንበለ ጻማ ወድካም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚ እግዚአብሔር በፍስሓ ወበሰላም። ያለ ደዌ ያለ ሕማም ያለ ጻማ ያለ ድካም እንደ ዛሬው የዛሬ ዓመት በጤና በሰላም ያድረሰን ያድረሳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሙነ ሕማማት ሰላምታ የምትለዋወጥበት ቃል ስለሆነ የተለየ ሳምንት ስለሆነ በዚህ ሳምንት በጸሎት ጊዜ በመርሃ ግብር ጊዜ ይህንን ቃል ትጠቀማለች። በመላው ዓለም ሆናችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን የሚተላለፈውን መንፈሳዊ መርሃ ግብር የምትከታተሉ ኦርቶዶክሳውያን በሙሉ በሰሙነ ሕማማት ከሚከናወኑ ክንዋኔዎች በየቦታው በየሰዓታቱና በሚያስፈልጋቸው ነገሮች ለሕማማት ያሉ ነገሮች ይቀርባሉ። በዚህ መርሃ ግብር ግን በሰሙነ ሕማማት የሚከናወኑ ክንዋኔዎቹን በጥቅል እናያለን። ሲቀጥል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልክአ ሕማማት ብላ በዜማ ታደርሳለች። የመልክአ ሕማማት ምንድነው? መግቢያውን ሲቀጥል በሶስት ሰዓትና በዘጠኝ ሰዓት እንዲሁም በነዋም የሚደርሱ ሶስቱን ክፍሎች ባጭሩ እናያለን ማለት ነው። ሰሙነ ህማማት ስንል እንግዲህ የህማማት ሳምንት ማለታችን ነው። በየዘርፉ በየቀኑ የተከናወኑ ክንዋኔዎች በሌላ ሀ መርሃ ግብር የሚዳሰሱት መዳሰስ ወይም ደግሞ የሚቀርቡት እንዳለ ሆኖ፣ አሁን ግን ጥቅል ሀሳቦቹን ስናይ በዚህ ቅዱስ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በሰሙነ ሕማማት ማለት ነው ስድስት ዋና ዋና ነገሮቹን ታከናውናለች ማለት ነው። ከነዚህ መካከል የመጀመሪያው ስርዓት ነው። በሰሙነ ሕማማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተለያዩ ስርዓቶቹን በአራያነት በምሳሌነት ታሳያለች፣ በባለቤትነት ትከውናለች፣ ትፈጽማለች። ስለዚህ ስርዓት አንዱ ነው። ሁለተኛው ንባብ ነው። በሰሙነ ሕማማት የማይነበቡ ቅዱሳት መጻሕፍት የሉም፣ አይኖሩም። ሁሉም ቅዱሳት መጻሕፍት በሰሙነ ሕማማት በቤተ መቅደስ ይነበባሉ ማለት ነው። የብሉ ኪዳናት መጻሕፍት በሙሉ የሐዲስ ኪዳናት መጻሕፍት በሙሉ አዋልድ መጻሕፍት በሙሉ የሚነበቡበት ሳምንት ስለሆነ የንባብ ሳምንት ይባላል። የንባብ ሳምንት ብቻ አይደለም ቅዱሳት መጻሕፍትን የማናበብ ሳምንትም ነው። ቅዱሳት መጻሕፍት በብሉ ኪዳን የተጠቀሱት፣ በሐዲስ ኪዳን የተጠቀሱት፣ በአዋልድ መጻሕፍት የተጠቀሱት ተስተካክለው ተስማምተው ለምን እንደተጠቀሱ ብሉይ ኪዳን ከሐዲስ ኪዳን ሐዲስ ኪዳን ከብሉይ ኪዳን አዋልድ መጻሕፍት ከአስራው መጻሐፍት ተስማምተው የሚነበቡበት ቅዱስ አምንት ስለሆነ የንባብ ሳምንት ነው። ከዚሁም ጋር በተጨማሪ ከንባብ ጋር ትርጓሜ ከትርጓሜ ጋር ምስጢር ከምስጢር ጋር ማብራራት አለ ማለት ነው። ሶስተኛው የትምህርት ሳምንት ነው በተለያዩ መንገዶች በተለያዩ አገልጋዮች ከቅዱስ ፓትርያርኩ ጀምሮ በብፁዓን አበው ሊቃነ ጳጳሳት፣ በመነኮሳት፣ በመምህራን፣ በካህናት፣ በአገልጋዮች ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባለችበት በሰሙነ ሕማማት በተለያዩ አገልጋዮች በተለያዩ ሰዓታት ሰፊ ትምህርቶች ይሰጣል። በነዚህ ትምህርት መካከል ትምህርቱን ማዕከል አድርጎ ስብከት አለ፣ ተግሳጽ አለ። ትምህርቱ በተለያየ መንገድ የሚቀርብበት ሳምንት ስለሆነ የትምህርት ሳምንት ብለን እንጠራዋለን። አራተኛው የጸሎት ሳምንት ነው። በብዛት ጸሎት የሚጸለይበት ሳምንት ስለሆነ የጸሎት ሳምንት ይባላል። አምስተኛው የስግደት ሳምንት ነው። የተወደዳችሁ ምዕመናን በሰሙነ ሕማማት ከሰኞ ጀምሮ እስከ ዓርብ እስከ ዓርብ ባሉት ቀናት የስግደት የማይሰገድባቸው የጌታ አባላት የእመቤታችን በዓላት ቢኖሩ እንኳን በስግደት ነው የሚከበሩት። ምክንያቱም ሰሙነ ሕማማት የስግደት ሳምንት ስለሆነ በስግደት የሚከበር ስለሆነ የስግደት ሳምንት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እየጸለየ እንደሰገደ ሰገደ፣ እየሰገደ እንደ ጸለየ እኛም እየሰገድን እንጸለያለን እየጸለይን እንሰግዳለን ስለዚህ የስግደት ሳምንት ነው። በዚህ ሳምንት ከሚከናወኑ ለየት ያለው ደግሞ ስድስተኛው ስድስተኛውና መጨረሻው ቅዱስ ቁርባን የሚከወንበት ሳምንት ነው። በዕለተ ሐሙስ አምላካችን እግዚአብሔር የደቀ መዛሙርቱን እግር አጥቦ የመጨረሻውን የትህትና ጥግ አሳይቶ ነግ በመልዕልተ መስቀል የሚቆረሰው ስጋዬ የሚፈሰው ደሜ ለዓለም ድህነት የሚሆነው ይህ ነው ብሎ ለደቀ መዛሙርቱ ያሳየበት የሰጠበት የፈጸመበት ስለሆነ በዚህ ቅዱስ ቀን ከሌሎቹ ቀናት ተለይቶ ሐሙስ ቀን ብቻ በዕለተ ሐሙስ ሥርዓተ ቁርባን ስለሚፈጸም በዋናነት በዚህ ሳምንታት የሚከናወኑ ቅድም እንዳልኩት ሥርዓት፣ ንባብ፣ ትምህርት፣ ጸሎት፣ ስግደት ቅዱስ ቁርባን በዚህ አይነት ሳምንት ይከናወናሉ። ቅድም እንደተናገርኩትኝ ዝርዝር ጉዳዮቹ ሰኞ ምን ተደረገ፣ ማክሰኞ ምን ተደረገ ሚሉት በሌላ መርሃ ግብራት የሚቀርቡት እንዳሉ ሁነው በዋናነት እነዚህ ይከናወናሉ ማለት ነው። ከነዚህ መካከል ደግሞ ጎልቶ በሰባቱ ዕለታት የሚታየው በዜማ የሚደረሰው ቅድም እንደሰማችሁት የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሊቃውንተ ቤተ ክርስቲያን በጣዕመ ዜማ በሚያሳዝን ዜማ የክርስቶስን መከራ በሚገልጽ ዜማ ሊቃውንቱ ያደርሱት እንደነበረ መልክአ ሕማማት በዜማ የሚደርስበት ሳምንት ስለሆነ በዋናነት መልክአ ሕማማት በዜማ ይደርሳል። ወደ በዜማ ወደሚደረሱት የሕማማት መልክ ከመሄዳችን በፊት መጀመሪያ መልክ ማለት ምን ማለት ነው? ክርስቶስ ታመመ መከራ ተቀበለ እያል የሕማማት መልክ ስንል የሕማማት መልክ አለው ወይ ውበት አለው ወይ ደም ግባት አለው ወይ? ነቢዩ ኢሳይያስ እናየው ዘንድ ደም ግባት የለውም ይላል። ነቢይ እግዚአብሔር ቅዱስ ዳዊት ደግሞ ይሴኒ ላህዩ እሙሉዴ ጓለምህያው መዝሙር 44 ቁጥር አንድ ላይ መልኩ ከሰው ልጆች ሁሉ ያማረና የተዋበ የተወደደ ነው ይላል ነቢየ እግዚአብሔር። ቅዱስ ኢሳይያስ እናየው ዘንድ ደምግባት የለውም ያለው የራሱን ደምግባት ግባት ለእኛ ስለሰጠ ለእኛ ብሎ መከራ መቀበሉን እሱ መከራ ተቀብሎ የእኛውን የጠፋውን መልካችን የጠፋውን ስማችን የጠፋውን ክብራችን የጠፋውን ማንነታችን ለመመለስ እኛ የእግዚአብሔርን መልክ ትተን የዲያብሎስን መልክ የዲያብሎስን አራያ የዲያብሎስን ምሳሌ የዲያብሎስን ግብር ይዘን ስለነበረ ከዚህ ዓለም ለማላቀቅ ለካሳ ደምግባት እናየው ዘንድ ደምግባት የለውም፣ ለእኛ ብሎ በመከራ ያ እናየው ዘንድ ደምግባቱ ግባቱ መልካም ነው። ከሰው ልጆች ሁሉ መልኩ ያምራል የተባለለት አምላክ በይለት አርም መከራ በመቀበል ለእኛ ሲል የተቀበለውን መከራ ለማሳየት እንጂ ቤተ ክርስቲያን የክርስቶስን የሕማም ሳምንት መልክአ ሕማማት የሕማማት መልክ ብላ ታከብረዋለች። አምስት ሺህ አምስት መቶ ዘመን የነበረው ሕማማተ ሰብ ይባላል። ከአዳም ጀምሮ እስከ ክርስቶስ መምጣት ድረስ የሰው ልጆች የተቀበሉት መከራ፣ ስቃይ፣ ስደት ረሃቢ፣ ሁሉ ሕማማት ይባላል። እኛ የህማማት ሳምንት ስንል አምስት ሺ አምስት መቶ ዘመን በሰው ልጆች ላይ የነበሩ ስቃዮች፣ መከራዎች እነዚህ ሁሉ መወገዳቸውን፣ መሰናበታቸውን ክርስቶስ የሰው ልጆች በዲያብሎስ በኩል በአዳም በኩል እጸ በለስ በመብላት በኩል የመጡ መከራዎቹን አስወግዶ በስቃዮች ፋንታ በመከራዎች ፋንታ የሰው ልጆች በሚሰቃዩባቸው ፋንታ ክርስቶስ የሰውን ልጆች ሕማም አስወግዶ እኛ ልንቀበለው የምንገባው የሚገባውን መከራ እሱ ተቀብሎ የእኛን ሕማም አስወግዶ በሱ ሕማም በሱ መከራ በሱ መራቆት በሱ መራብ ያኛውን የአዳምን መከራና ስቃይ 5500 ዘመን የነበረውን አስወግዶ የሱን ሕማም በዚያ ቦታ ስለተካልን የሕማማት ሳምንት የሕማማት መልክ ስንል በሰው ልጆች ላይ የነበረውን ሕማምና መከራ ማለታችን ሳይሆን ክርስቶስ ለሰው ልጆች መከራ ተቀብሎ ስለሰጠው ደስታ በሱ ሕማም ለእኛ ደስታ ስለተደረገልን የክርስቶስን የሰው ልጆችን ሕማማትን እና ስቃዮችን ሳይሆን የክርስቶስን ሕማማት ነው የምናከብረው። የክርስቶስን ሕማማት ስናከብር ደግሞ የክርስቶስ ሕማም፣ መከራ፣ ስቅለት ለቤተ ክርስቲያን መልኳ ነው። መልክ ማለት መለያ ማለት ነው። መልክ ማለት ይዘት ማለት ነው። መልክ ማለት ቅርጽ ማለት ነው። መልክ ማለት መስህብ ማለት ነው። መልክ ማለት ከራስ ጸጉር እስከ እግር ድረስ የአንድን ሰው ሁለንተናዊ ገልጦ የሚያሳይ አካል፣ ቁመት፣ ውበት ጌጥ መልክ ተብሎ ስለሚጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መልኳ የክርስቶስ መስቀል ነው። መልኳ የክርስቶስ ስደት ነው። መልኳ የክርስቶስ ትምህርት ነው። መልኳ የክርስቶስ መራራ ሐሞት መጠጣት ነው። ስለዚህ የክርስቶስን ሕማም መልክ ውበት ብላ ታከብረዋለች፣ ወይም ደግሞ በዜማ ታቀርበዋለች። ስለዚህ መልክአ ሕማማት ስንል የክርስቶስ ሕማም ለቤተ ክርስቲያን ጌጥ መሆኑን መናገራችን ነው። የቅዱሳን መልክ አለ። የእመቤታችን መልካ ማርያም አለ። መልክአ ኢየሱስ አለ። ከነዚህ ሁሉ ግን የመልክአ ሕማማት ስንል የክርስቶስ ሕማም ለቤተ ክርስቲያኒቷ ጌጥ። ሕማማት ከምንላቸው እኮ አንዱ መስቀል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ከአንገቷ ላይ ከጭንቅላቷ ላይ የተከለችው መስቀል ነው። ያ መስቀል መከላከያዋ ነው። ያ መስቀል ውበቷ ነው። ያ መስቀል ጌጧ ነው። ስለዚህ መልክአ ሕማማት ስንልኛ ሰዎች እንዴት ነው የሕማማት መልክ የሚያከብሩ የሕማማት ሳምንት የሚያከብሩ እንዳይሉን እኛ የካንሰር የጉበት የጨጓራ የቁርጠት የራስ ፍልጠት ህማም አናከብርም፣ አክብረንም አናውቅም። ቤተ ክርስቲያን ለዚህ እውቅና አትሰጥም። በዚህ ታሞ የመጣ ካለ ቅድም የጠራኋቸው እንደውይ እየዘረዘረች በጸበል አድና ትልካለች። እኛ የምናከብረው የሕማማት መልክና የሕማማት ሳምንት ግን የሚያድን ህማም ነው ክርስቶስ መጻ ወሐመ ወበህማማቲው ቤዘወነ ክርስቶስ መጦ ታመመ በህማማቶቹ በተቀበላቸው መከራዎች ደግሞ አዳነን በህማምከ ማያዊት ወመድሃኒት ዘበተከ ምን የነ ኩሎ ማይሰራ ሃጣዊነ የኃጢአታችን ማሰሪያ በህማመከ ማያዊት ወመድሃኒት ድህነት በምታስገኝ መድሃኒትህ አዳንኸን ብለን። በዚህ አይነት መልኩ የህማማቱን መልክ በዜማ የህማማቱን መልክ በንባብ የህማማቱን መልክ በትርጓሜ የምናከብርበት ሳምንት ስለሆነ ይህ ነው። ከዚህ ጋር በተጨማሪ እንግዲህ ቅድም ሊቃውንቱ በልዩ ዜማ እንዳቀረቡት መልካ ሕማማት ደግሞ በዜማ ቤተክርስቲያኒቷ ታደርሳለች። በዜማ ከሚደረሰው መልካ ሕማማት ለማሳያ ያህል በትርጓሜ እናሳያለን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባቱ ሁለት ሰዓት የጸሎት ጊዜያት ናቸው። ከእነዚያ መካከል በሶስት ሰዓት የሚቀርብበት ምክንያት በመጀመሪያ መድኃኔ ዓለም ክርስቶስ በሶስት ሰዓት ከጲላጦስ ፊት የቆመበት ሰዓት ስለሆነ በነዚህ በሶስቱ ሰዓታት ስለመቤታችን ክርስቶስ ጲላጦስ ፊት ስለመቆሙ፣ በዚያ ሰዓት ዳንኤል ስለመጸለዩ፣ በእነዚህ ሰዓታት በዜማ የሚቀርቡትን እንደ ማሳያ ለማቅረብ የመጀመሪያው በመቤታችን ስም ነው የሚቀርበው። ሰላምታው በቅኔ መልክ የሚቀርብ ነው። በግጥም መልክ ሆኖ በቅኔ አይነት ሆኖ በአጭር አይነት ግጥም፣ በረጅም አይነት ግጥም የሚቀርብ ነው። ከነዚህ መካከል ሰላም ለኪማርያም ርግብ ሰማያዊት፣ ወንስር መንፈሳዊት ሰላም ለኪ መንፈሳዊት ርግብ ሰማያዊት ንስር እመቤታችን ሰላምታ ላንቺ ይገባሻል ብሎ እመቤታችን በሁለት ነገር ይመስላታል። አንደኛው በርግብ ሁለተኛው በንስር። እነዚህ ንስርና ርግብ በመጽሐፍ ቅዱስ ታላላቅ ምሳሌ ያላቸው ናቸው። ለምሳሌ ኦሪት ዘልደት ወይም ዘፍጥረት ምዕራፍ ስምንትን ስናነብ ርግብ የምስራች ይዛ ወደ ንሁ እንደመጣች ውሃው ጎሏል ብላ የወይራ ቅጠል ዝንጣፊ ይዛ መጣ። ውሃው መግዶሉን ማያይ መጥፋቱን ለኖህ እንዳበሰረችው ይናገራል። እመቤታችንም ሀጸማ የኃጢአት ነትገማ የኃጢአት የበደል የኃጢአት 5500 ዘመን የነበረው በደል ኃጢአት ራቀ ተወገደ ስትል መድኃኔ ዓለም ክርስቶስን ጸንሳ ወልዳ ተገኝታለችና ርግብ ይላታል። በርግብ ይመስላታል። ሌላው ርግብ በብሉይ ኪዳን ዘመን የድሃ መስዋዕት ነው። ድሆች ርግብና ዋኖስ ይዘው ያቀርቡ ነበረ። እመቤታችንም የድሆች ተስፋ፣ የድሆች ስንቅ፣ የድሆች መጠጊያ፣ የድሆች እናት መሆኗን የሚያመለክት ስለሆነ እመቤታችን በርግብ ትመሰላለች። ከመመሰሏም ደግሞ ያች በኖህ ዘመን የነበረችዋ ምሳሌ ነበረች፣ አማናዊት ርግብ እመቤታችን ግን መድኃኔ ዓለም ክርስቶስን ወልዳ ለመስቀል እንደሰጠች፣ ዓለም ለመዳኑ ምክንያት እንደሆነች እሷን ያነሳል። ሁለተኛው በንስር ነው የመሰላት። በራእየ ዮሐንስ ምዕራፍ 12 ላይ ለመቤታችን የታላቁ የንስር ክንፍ ተሰጣት ይላል። ንስር እንግዲህ ከላይ ሆኖ ከታች ሁኖ ከላይ የሚሰወረው ነገር እንደሌለ ሁሉ እመቤታችንም ቤታችንም በአማላጅነት በእናትነት፣ በንጻሐ ሥጋ፣ በንጻሐ ነፍስ፣ በድንግልና በሰማይ በምድር የሚተካከላት የሚመስላት እንደሌለ ከሁሉ በላይ መሆኗን ያመለክታል። ሌላው አራቱ ጸወርተ መንበር። የጌታን መንበር ተሸክመው ከሚታዩ አንደኛው የንስር የንስር ምልክት ነው ያለው፣ ገጸ ንስር ይባላል። ይህ ማለት በክንፍ የሚበሩ አዕዋፋትን ሁሉ የሚወክል ማለት ነው። እመቤታችንን በዚህ በንስር የተመሰለችበት ምክንያት የአዲስ ኪዳኑን ትውልድ ፍጥረት የምትወክል ማለት ነው። ወይም የድህነት ለአዲስ ኪዳን ትውልድ የድህነት ምክንያት የሆነች እናት የሆነች ማለት ነው። የአሮጌውን ትውልድ ሔዋን ትወክላለች። አዲሲቷ ሔዋን ደግሞ የዳነውን ትውልድ የሐዲስ ኪዳኑን አማኝ ትውልድ የምትወክል ወይም ደግሞ የሐዲስ ኪዳኑ አማኝ ትውልድ እናት ስለሆነች ንስር አይዋፋትን ወክሎ በገጸ ንስር ለአይዋፋት እንደሚጸልይ ሁሉ እመቤታችንም የሰው ልጆች ውክልናን ወስዳ በንጽህና በቅድስና ክርስቶስን ወልዳ ዓለምን እንዳዳነች የሰው ልጆች ሁሉ ስሟን ጠርተው እንዲድኑ ምክንያት ስለሆነች በንስር ትመሰላለች ማለት ነው። ስለዚህ የመጀመሪያው ስለ እመቤታችን የቀረበ ነው። ቀጥሎ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ቸርነት ይናገራል። ቀጥሎ ስለ እመቤታችን አማላጅነት ጊዜ ጸልዮ ትኪ በጽሐ ከመይሙት ገብርኪ ቅድሜሁ ስግዲ ዋስተብርኪ እንዘታ ሰግ እንዘታ ዘክርዮ ጻማ ንግደትኪ ርግብየ የዋሂት ለየዋህ ወልድኪ የእመቤታችን ምልጃ የመቤታችን ጸሎት፣ የመቤታችን እናትነት የኛን ድካም፣ በተሰደድሽው ስደት፣ በተቀበልሽው መከራ የዋህ ልጅሽ መድህን ያለምን ይቅርበላቸው፣ ማራቸው እያልሽ የምታማልጅበት የምትጸልይበት የመስቀል ጊዜ በቀኝ ቁመሽ ማር የምትይበት የአማላጅነት ጊዜ ያንችም እናትነት ለዓለሙ እናት ሁነሽ በዕለተ ዓርብ የምትሰጭበት ጊዜ ደረሰ እያለ እንግዲህ በድርሰት በዜማ የሚደረስበት ስለሆነ ለማሳያነት ያህል ከመቤታችን ሁለቱን ካነሳን በሦስት ሰዓት ደግሞ ከሚጸለየው ጸሎት አንድ እናነሳለን። ሰባት ለከ ይህም ሀይ ጋሪ ከ በጊዜ ሰለስቱ ሰዓት ቅድመ ጲላጦስ ዘቆማ ኢየሱስ ጠቢብ ወንጉስ ፌማ ዛርከምከ ሀይለ መስቴማ እግሮቺ በሶስት ሰዓት በጲላጦስ ፊት ቁመው ንጉሥና ጥበበኛ ክርስቶስ የሰይጣንን ኃይል እንዳደከም ፍርድ እንደሰማ ምስጋና ይገባሃል ይልና በሦስት ሰዓት ከጲላጦስ ፊት መቆሙን ከጲላጦስ ፊት የቆመበት ምክንያት ደግሞ እኛ ከእሱ ፊት እንድንቆም እኛን ከእሱ ፊት ለማቆም ከሰይጣን ፊት ከእግዚአብሔር ፊት ርቀም ከሰይጣን ፊት ቁመን ስለነበረ ከሰይጣን ፊት ወጥተን ከእግዚአብሔር ፊት እንድንቆም እኛን ለማቆም መድኃኔ ዓለም ክርስቶስ በሶስት ሰዓት የቆመበት ስለሆነ ሶስት ሰዓትም የጸሎት ሰዓት፣ የዜማ ሰዓት የሆነበት ይህ ስለሆነ ዘአድከምከ ኀይለ መስቴማ የሰይጣንን ኃይል፣ የሰይጣንን ስራ፣ የሰይጣንን ሴራ ለማጥፋት በሶስት ሰዓት ከጲላጦስ ፊት እግሮች ቁመዋል። እግሮችህ ተቸንክረው የእኛ እግሮች ተፈተዋል፣ ነጻ ወጠዋል እያሉ ሊቃውንቱ በዜማ የሚያደርሱት ስለሆነ ይህ ምስጋና ይቀርባል ማለት ነው። ሌላው ደግሞ ክርስቶስ መከራ መቀበሉንም ሲናገር ነብዩ ኢሳይያስ እንደተናገረ እፎ መጦ ከዘባነከ ለጥብጣቤ ለጥብጣቤ መቅሰፍት ወፃይቅ ገጽ ከኒ ተወክፈ ሀፍረተ መራቅ ዛይሩ ጎዘ ደቂቅ ስብሐት ለከ ጉንጭህን ለግርፋት ሰጠ። ኢሳይያስ እንደተናገረው ያ የሚያበራው ፊትህም ደግሞ የአይሁድን ምራቅ ተቀበለ። የሕፃናትንም የአረጋውያንም ምራቅ ተቀበለ ማለት በምራቁ እውር ያበራ ክርስቶስ አይሁድ በዕለተ ዓርብ ምራቃቸውን እየተፉ መከራ መቀበሉን እሱ በፊቱ ምራቅ ተቀብሎ እኛን ነፃ ማውጣቱን የሚያሳይ ስለሆነ መከራ መቀበሉንም ይናገራል። ሌላው ከሦስት ሰዓት ጋር ተያይዞ ሶስት ሰዓት በጸሎት ጊዜያት ብዙ ሰዓት እንዳለው ዳንኤል የጸለየበት ሐዋርያት መንፈስ ቅዱስን የተቀበሉበት ሰዓት ስለሆነ በዚህ ሰዓት በዜማ የሚደርሰው በተለይ ሀባ ሐዋርያት ሀብሩ በጽርሐ ጽዮን እንግልጋ ዘፈኖ ከሎሙ መንፈሰ ጸጋ እንበለንት ጋ ያሂድ ገነ ምግባረ ዘሥጋ ሐዋርያት በጽርሐ ጽዮን ተሰብስበው ሳሉ በሶስት ሰዓት መንፈስ ቅዱስን ሰደ ልከህ ቋንቋ እንዳናገርካቸው እኛም በዚህ ሰዓት ምስጋና እናቀርብልሃለን። ለኛም ደግሞ የጸጋ መንፈስን ቋንቋ የሚያናግር ጥበብ የሚያናግር መንፈስን ስጠን። ያይደገነ ምግባረ ዘስጋ ስጋው ያስተሳሰብን የስጋ ስራን የማይጠቅም ስራን ከኛ ያረቅልን ዘንድ ለሐዋርያት ጸጋን መንፈስ ቅዱስን ጸጋ መንፈስ ቅዱስን እንደሰጠ ለኛም ስጠን እያሉ የሚጸልዩበት ስለሆነ ባጠቃላይ ይህንን በመሰለ ሁኔታ ስለመቤታችን ስለ ስላሴ ቸርነት ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ዓለምን ስለማዳኑ በሶስት ሰዓት ደግሞ የተፈጸሙ ምክንያቶቹን እየአነሳን የምንጸለይበት ምስጋና የምናቀርብበት ስለሆነ በሶስት ሰዓት የሚጸለየው ጸሎት ወይም ደግሞ በዜማ የሚደርሰው መልክአ ሕማማት ሲጠቀለል ከረጅም ባጭሩ እኒህን የሚመስል ነው ማለት ነው። ስለዚህ በሰዓት የሚቀርቡ የዜማ አይነቶች በዚህ አይነት የሆኑና ከዚያ በኋላ ሰባት ለማርያም ማምላክ እግዚአብሔር ነው፣ ሰባት ለመስቀል ክርስቶስ እጸ መድኃኒት ኃይል ነው ተብሎ በዜማ ይዘጋል ማለት ነው። በሰዓት የመልካ ሐማማት በሊቃውንት ዜማ እንዲሁም በማብራሪያ ወደ እናንተ ስናቀርብላችሁ የነበረ ይህን ይመስላል። ከሌሎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሙነ ሕማማት ከሚቀርቡ መርሃ ግብራት ጋር አብራችሁ እንድትሆኑ እያሳሰብ እኛ ከወዲሁ እንጨርሳለን። በሳታቱ የሚቀርቡላችሁ ይሆናል ማለት ነው።